ሀገራችን ኢትዮጵያ ከተለያዩ የውጭ ሀገራት ጋር የሁለትዮሽ ስምምነት በማድረግ የዜጎችን መብት በመጠበቅ ወደ ተለያዩ የውጭ ሀገራት በመላክ የስራ ዕድል እንዲያገኙ እያደረገች ትገኛለች። ሆኖም ግን አንዳንድ ግለሰቦች ከስራና ክህሎት ሚኒስቴር የተሰጣቸው የስራ ስምሪት ህጋዊ ፈቃድ ሳይኖራቸው ዜጎችን ወደ ተለያዩ የውጭ ሀገራት እንልካለን በማለት ገንዘብ በመቀበል የሚያጭበረብሩ እንዳሉ ለማወቅ ተችሏል። በዛሬው ዝግጅታችን በቂርቆስ ክፍለ ከተማ ቡልጋሪያ ተብሎ ከሚጠራው አካባቢ ህጋዊ ፈቃድ ሳይኖረው ቢሮ በመክፈት ሰዎችን ወደ ተለያዩ ውጭ ሀገራት እልካቸዋለሁ እያለ ከ11 ግለሰቦች ላይ ገንዘብ በመቀበል ሲያታልል የነበረ ተጠርጣሪ ላይ የተደራጀ የምርመራ መዝገብ ዋቢ አድርገን ሰዎች እንዳይታለሉ የሚያስችል ሀሳቦችን ይዘንላችሁ ቀርበናል። ማንነታቸው እንዲገለጽ ያልፈለጉት የግል ተበዳዮች ከአዲስ ፖሊስ ጋር በነበራቸው ቆይታ እንደገለጹት ተጠርጣሪው ወደ ተለያዩ የውጭ ሀገራት እልካችኋለሁ በማለት ለስራ ማስኬጃ በሚል ገንዘብ ከተቀበላቸው በኋላ የተለያዩ ምክንያቶችን በመፍጠር ስልኩን እንደዘጋባቸው ይናገራሉ። ወደ ቱርክ ሀገር እልክቻለሁ ብሎ ውል ተዋዋልን። ከተዋዋልን በኋላ ከሶስት ወር በኋላ ካላኩች ከሁለት ወር በኋላ ብሩን ማውጣት ትቻለሽ አለኝ። እሺ አልኩና ብሩን ለማውጣት ስሄድ በሰጠኝ ቼክ ላይ ያ ቼክ ብር የለው። በተደጋጋሚ ደወልኩለት ላገኘው አልቻልኩም። እኔም የተበደልኩትን በደሬን ይዤ ወደሚመለከተው አካል መጥቼ። ቱርክ ብሎ የመረጠልኝ እሱ ነው። እሺ አለን፣ ተዋዋለን። የሆነ አድራሻ ሰጠኝ። ቅድመ ክፍያ መክፈል አለብሽ፣ ቀሪውን ደግሞ በምትሄጅበት ሰዓት ትከፍያለሽ አለኝ። እሺ አልኩት። ቅድመ ክፍያውን አርባ ሺ ብር ሰጠሁት። ከዛም በኋላ ስልኩን ስደውልለት የተለያየ ምክንያት ይሰጣል። ስደውልለት ትራፊክ ይዞኛል እያለ ስደውልለት ኤምባሲ ነኝ ይላል። መጨረሻ ላይ ቀጠረኝ ቀጠረኝ ና ሴት በአስራ አራት ትሄጃለሽ አለኝ። በአስራ አራት ትሄጃለሽ ስለኝ ሲለኝ እሺ ያልኩና እውነት በአስራ አራት የምሳፈር መሰለኝ የሚያስፈልገውን ግብአቶች አዘጋጀው። ከዛ ደግሞ ጠፋ ስልኩና ጠፋ ጠፋ። መጀመሪያ ለአውሮፓ በስራ ለመሄድ ነው የፈለግ ነው ፕሮሰሱ ከዛ የሆነ ልጅ ነበረ ወደዛ የተመዘገበ ና ከዛ እሱ ሲመዘገብ እኔም እንዴት ነው ምናምን አልኩትና፣ ከዛ አዎ ቼክ አለም ህጋዊ ነው ምናምን አለኝ ልጁ ማለት ነው። ከዛ እሺ አልኩት፣ ሄድኩ ወደ ቡልጋሪያ ሰፈር ያለ ቢሮ ዋና ቢሮ ሲሄድ፣ አዎ ህጋውን ነው ምናምን አለኝ። ሰላሳ አምስት ሺ ነው የሚቀበለው መጀመሪያ በቼክ አለን ማለት ነው። እዛ በቃ አያታልልም ምናምን ብለን ቼክም ስላለው ባንክ ስተት መስን ሄደ። ቼኩ ደግሞ ቼክ ስናደርገው ደግሞ አንድ ሚሊዮን ምናምን ነበረ ብሩ የዳሽን ባንክ ስቴትመንት ማለት ነው። ከዛ በቃ ህጋውን ምናምን ብለን እዛ ሰላሳ አምስት ሺ ሰጠሁት። ውል ተፈራርመን ቼክ የሆነ ውሉም ተሰጠን በስራ እንደሚሄድ ኤምባሲ ትገቢ ያለሽ ና አንድ ወር ጠብቀሽ ከሁለት ወር ለሁለት ሳምንት ትሄዳለሽ፣ ወደሮ ማሊ ያለኝ ማለት ነው። ከዛ ኤምባሲ ስንለው መቼ መቼ ስንለው መጨረሻ ላይ ምናለ ብር አስገቢ፣ አስገቢ ሰላሳ ሺ ያለ ከዛ አስገባሁ ለ30 ሺ ነገ ከነገ ወደ ነገ ምናምን እያለ ማለት ነው ነገ ከነገ ወደ ምናምን እያለ ያለ ብዙ ከረተስ ነው። ተጠርጣሪው የወንጀል ድርጊቱን ሲፈጽም የነበረው በተለያየ ጊዜ በቂርቆስ ክፍለ ከተማ ወረዳ አምስት ቡልጋሪያ ተብሎ ከሚጠራው አካባቢ ምንም አይነት የስራ ስምሪት ህጋዊ ፍቃድ ሳይኖረው ቢሮ በመክፈት ዜጎችን ወደ ተለያዩ የውጭ ሀገራት እልካቸኋለሁ በማለት ከተለያዩ ሰዎች ገንዘብ እየተቀበለ ይሰወራል። ፖሊስ ከግል ተበዳዮች ጥቆማ በመነሳት ተገቢውን ማስረጃ በማሰባሰብ ተጠርጣሪውን በቁጥጥር ስር አውሎ ምርመራ ካጣራ በኋላ ክስ መመስረቱን የቂርቆስ ክፍለ ከተማ ፖሊስ መምሪያ የወንጀል ምርመራ ማስተባበሪያ ኃላፊ ኢንስፔክተር ሰለሞን አሰፋ ተናግረዋል። የተለያዩ ግለሰቦችን ወደ አውሮፓ ሀገራት፣ ወደ ህንድ፣ ወደ ዱባይ፣ ወደ እስራኤል አገራት እንልካለን በሚል ከ35000 መነሻ ማለት ነው ከ35 ትንሹ የወሰድኩት ከ35000 እስከ 400ሺህ ብር የመቀበል ወደ ከ አስራ አንድ በላይ የሚሆኑ ግለሰቦችን የማታለል ተግባር ፈጽሟል። ተከሳሽ ይህንን ሊያደርግ የቻለው የራሱን ድርጅት ፍቃድ ሳይኖረው ከዚህ የሰራና ክህሎት ሚኒስቴር የተሰጠው ፍቃድ ሳይኖር ወደ ውጭ እንደሚልክም ፍቃድ ሳያዘጋጅ የተለያየ አሳሳች ቃላቶችን በመጠቀም እና የተሳሳተ ሀሰተኛ ሰነዶችን በመጠቀም በድርጅቱ ላይ ፍቃድ አለው በማስመሰል የፈጸመው የማታለል ተግባር ነው። በእጃችን ላይ አሁን በተጨባጭ ከአስር በላይ የሚሆኑ ግለሰቦች መጥተው ምርመራ ተጀምሮ ምርመራ በማጣራት ላይ እንገኛለን። ተከሳሽንም በቀረበው የሰውና የሰነድ ማስረጃ በማረጋገጥ ምርመራ መዝገባችንን አደራጅተናል። ትክክለኛ መሆን አለመሆኑን ከስራና ክህሎት ሚኒስቴር ደብዳቤ በደብዳቤ አረጋግጠናል። ምንም አይነት ወደ ውጭ የመላክ ፍቃድ እንደሌለው በድርጅቱም ሆነ በግለሰቡ የተሰጠ መረጃ እንደሌለም አረጋግጦልናል። ምርመራ መዝገባችንም ከአስር በላይ ከአስር በላይ ምርመራ መዝገባ አደራይተን ከአምስት የሚሆኑ ምርመራ መዝገባችን ክስ ተመስርቶበት ማረሚያ ሆነው ጉዳዩን እንዲከታተል ና ሌሎቹ ደግሞ በሂደት አቃቢ ግጅ ላይ ሆነው እየተጣራ ያለበት ሁኔታ በምርመራ ች ላይ ደግሞ አንድ ሁለት መዝገቦች አሉ። እንዳጠቃላይ ሁሉንም አቃቢ ግ ተጭቷቸዋል ወደ ክስ ይደርስ ነው ያለው። ሂደቱን በመጨረሻ ላይ ውጤቱን የምናሳውቅ ይሆናል። ዜጎች ለስራ ወደ ተለያዩ ሀገራት የሚላኩት መንግስት ለመንግስት በሚደረገው ግንኙነት ህጋዊ ፈቃድ በተሰጣቸው ኤጀንሲዎችና በግል ጥረት ሲሆን በህጋዊ መልኩ ጉዳያቸው ተፈጽሞላቸው መብታቸው ተከብሮ ወደ ተለያዩ ሀገራት እንደሚሄዱ በስራና ክህሎት ሚኒስቴር የውጭ ሀገር የስራ ስምሪት መሪ ስራ አስፈጻሚ አቶ ኤርሚያስ ተክሉ ተናግረዋል። ኢትዮጵያ መንግስት የሌላ ሀገር መንግስት ይሄን ያህል ሰው በዚህ ሙያ ላይ ፈልጋለሁ ብሎ ሲጠይቅ በዛ ላይ ምልመላ አድርጎ ራሱ መንግስት ራሱ ኢንቮልቭ አድርጎ ምልመላ አድርጎ ይህን ፕሮሰስ ሊሰራ ይችላል ወይም ደግሞ በኤጀንሲዎች በኩል ሰዎች ወደ ውጭ ሊሄዱ ይችላሉ። ኤጀንሲዎች ማለት ንግድ ፍቃድ አውጥተው እንደ አንድ ኤጀንሲ፣ እንደ አንድ ተቋም፣ እንደ ፕራይቬት ካምፓኒ ሆነው ከዛ ደግሞ እሱ ብቻ ሳይሆን ንግድ ፍቃድ ማውጣት ብቻ ሳይሆን በስራና ክህሎት በኩል የውጭ ሀገር ስራ ስምሪት ፍቃድ ተሰጥቷቸው የሚሰሩ ኤጀንሲዎች ማለት ነው። በአሁኑ ሰዓት ወደ አንድ ሺህ ሁለት መቶ የሚሆኑ ኤጀንሲዎች አሉ። የኢትዮጵያ መንግስት ስምምነት ወደ ፈጸመባቸው ሀገራት የሰው ኃይል አቅርቦትን ፕሮቫይድ የሚያደርጉ ማለት ነው። እነዚህ ኤጀንሲዎች ፍቃድ ሲሰጣቸው የሚያሟሉት ነገሮች አሉ። አዋጅ ላይም በግልጽ እንደተቀመጠው አንደኛውና ዋናው ያው ሆል ፕራይመሪ አላማው የስራና ክህሎት ሰዎች መሄዳቸው ብቻ ሳይሆን አንደኛው ሂደቱ ህጋዊና የዜጎችን መብት ያስጠበቀ መሆን አለበት። ከሄዱ በኋላ ደግሞ ባሉበት አገር ወይም በመዳረሻ ሀገር ስራቸውን መብታቸው ሳይጣስ መብታቸው በጠበቀ መንገድ ስራቸውን መስራትና የኮንትራት ጊዜያቸው ሲያበቃም ወደ ሀገራቸው መመለስ ወይም እንዲመለሱ የማድረግ ስራ መስራት አለበት። ይህንን ከሪክሩትመንት ጀምሮ እስከ መላክ ድረስ ያለውን እዛም ሀገር ሆነው ዜጎቻችንን በየጊዜው ሞኒተር እያደረጉ እየተቆጣጠረ እየደወሉ ያሉበት ኖቲን ቼክ የማድረግ ኢፍ ድጋፍ የሚፈልጉ ከሆነ ድጋፍ የማድረግ ስራ ይዞ ነው። ኤጀንሲ ፍቃድ ሲሰጠው ያን ነገር አግሪመንት ገብቶ ነው ማለት ነው። ሰው የመላክ የውጭ ሀገር ለስራ ወደ ውጭ ሀገር የመላክ ፍቃድ የሚሰጠው ከኛ። ያ ፍቃድ በየዓመቱ ይታደሳል። ለስራውን ለመስራት የሚያስፈልጉ አዋጁ ላይ የተቀመጡ ነገሮች መሟላታቸውን ቼክ ይደረጋል። ሲታደስም በተመሳሳይ ቼክ ይደረጋል። ከዛ ባለፈ ደግሞ በመሀል እንደጌጥ ቆማው ድንገተኛ ኢንስፔክሽኖች ምርመራዎች ማድረግ ይኖርብናል። እንደዛም ነገር ይሰራል ማለት ነው። ህብረተሰቡ ከስራና ክህሎት ሚኒስቴር የውጭ ሀገር የስራ ስምሪት ፈቃድ ሳይኖራቸው ወደ ተለያዩ ሀገር እንልካለን ከሚሉ ህገ ወጦች ራሱን መጠበቅ አለበት ሲሉ ያነጋገርናቸው የግል ተበዳዮች ተናግረዋል። ከእኛ የሚማሩት ነገር ማንም ሰው በደላላ አምኖ ደላላ ይክሌትኛል ብሎ አምኖ ብርም አስቀድሞ መስጠት እንደሌለበት በደላላ መበላትና መታለል እንደሌለበት እኔ ለሌላ ሰው ማስተምረው ይሄን በእኔ የደረሰ በማንም ድርስ አልፈልግም። በቃ በዚህ ጉዳይ ላይ እየተበደለ ስላለ አሁንም የምናገረው በእኔ የደረሰ በሌላ ሰው እንዳይደርስ ደላላን አምኖ ቅድመ ክፍያ ብለው ብር አስገብተው እንዳይታለሉ እንደኔ እንዳይሆኑ ይሄን ነው ለህዝቡ ማስተላለፈው መልእክት። ዝም ብለው እነሱ ባንክ ስቴትመንት ታሰርተን ምናምን እናስገባልህ ምናምን የሚል ግን ውሸት ነው። አብዛኛው ግን የተበላ ህዝብ ነው። አንዳንድ ሰዎች ወደ ውጭ ሀገራት ለመሄድ ሲሉ በአጭበርባሪዎች የተነገራቸውን ብቻ በማመን በከፈሉት ገንዘብ ምክንያት ለስነ ልቦና፣ ለማህበራዊ፣ ለኢኮኖሚያዊ ችግሮች እንደሚዳረጉ ተገልጿል። አሁን ከምርመራ ከቀረቡት ባለጉዳዮች ስንረዳ አብዛኞቹ ገንዘብን ከቤተሰብ ለምነው፣ ከጓደኛ ተበድረው፣ እዳ እቃ ሲይዙ፣ ንብረት አስይዘው ነው። ይሄንን ነገር ወደ ውጭ ሄደው ራሳቸውን ቀይረው ያንን ብር እንመልሳለን ብለው ነው ይሄንን ስራ ያሰሩትና አንድ ከቤተሰብ ጋር ያራርቃል። በኢኮኖሚ ላይ ችግር ይፈጥራል። በተቻለ መጠን እንደዚህ አይነት ነገር ውስጥ እንዳይገቡ ጥንቃቄ ማድረግ አለባቸው የሚል ነው ሀሳብ ያለኝ። ተከሳሽም የራሱን ህይወትም ይበጠብጣልና ወደ ወንጀሉ ሲገባ የህግ ተጠያቂነት አለው። የእሱም ቤተሰብ ላይ የሚፈጥረውን ችግር አለ። ያው ቤተሰቡን ይበትናል። ሰአት ተቃጥሎ አቅምን አተ ደክመ መስራት የምትችልበት ሰአት ሁሉ ተበላሽቶ በደወል እየደወለ ማልባሌ ነገር እያናገረ ተስፋ እየሰጠ በቃ በተስፋ መቀመጥ እኮ ነው። ዝም ብለ ነገ ይልከኛል፣ ከነጎዳ ይልከኛል፣ በተስፋ መቀመጥ ነው። ይህንን አሁን ለማንም የሚመክረው በዚህ እንዳይታለሉ ለወደፊቱ፣ በቃ በእኛ የደረሰ በእኔ የደረሰ ለማንም እንዳይደርስ ነው እፈልገው። በ ይ እንትን አቋም ዜጎችን ከተለያዩ አጭበርባሪዎች ለመከላከል ሚኒስቴር መስሪያ ቤቱ የአገልግሎት አሰጣጡን በቴክኖሎጂ በማዘመን ዘርፈ ብዙ ስራዎች እየተከናወኑ መሆኑን አቶ ኤርሚያስ ተክሉ ተናግረዋል። መጀመሪያ ህጋዊዎቹ ጋር እንሂድ። ሌሎቹ ጋር ከመሄዳችን በፊት ይሄ ህጋዊ ኤጀንሲ ነኝ ይልክ አለው እያለ ይጭበረበራሉ። መጀመሪያ ደረጃ ዜጎች ለዚህ እንዳይጭበረበሩ መንገዱ መግታት አለብን ብለን ብዙ ጥናት አድርገናል። ለምሳሌ አንደኛው የሚጭበረበሩት አዲስ አበባ ከመጡ በኋላ ባይዲፎልት የት ነው ምናምን ብለው ሲጠይቁ ኤጀንሲዎች የሚልኩ እዚህ አካባቢ ያሉ እዚህ ህንጻ ላይ ያሉ ምናምን ይባላል። እዛ ህንፃ ላይ ህጋዊዎቹም ህጋዊ ያልሆኖቹም ሊኖሩ ይችላሉ። ህጋዊ ያልሆኑት እነሱን በዛ እንትን ብለው እንትን ሊሉ ይችላሉ። ሊያጭበረብሩ ሊያታሉ፣ ደላላ ዝም ብለው ህገወጥ ደላላ ሊሆን ይችላሉ። ባለው ሁኔታ ያሁሉ ነገር ግን መቅረት አለበት። ይሄ ቴክኖሎጂ ይሄንን ይፈታል። ሃው መመደብም ጨምሮ መስራት አለበት። ምደባ ምን ማለት ነው? ለምሳሌ ልክ ስልጠና ጨርሳ ስልጠና ቦታ ላይ የተሞላ መረጃ አለ። ለምሳሌ የት ሀገር መሄድ ፈልጋለሁ ወይ ቢቲን፣ ከዛ ጋር ተይዞ ከስተማይዝ ሆነ ስልጠና ይወስዳሉ። ከዛ በኋላ ልክ ስልጠና ጨርሰው ሲኦሲ ልክ ሰርቲፋይ እንደሆኑ ፈተና ትፈትለው ሲስተሙ ራሱ ቢመድብስ። ሶ ለመጭበርበር ለመታለል፣ ይሄ በተለያየ ነገር እንትን ለማድረግ እድሉ በጣም ኦልሞስት ይጠፋል። ይህን ደሞ ቴክኖሎጂ ሞኒተር ታደርጓለህ። ሰዎች በተለያየ ምክንያት ወደ ውጭ ሀገራት ለመሄድ ሲያስቡ የመጀመሪያው ተግባር ትክክለኛ መረጃ ከሚመለከተው አካል ማግኘት እንዳለባቸው ተገልጿል። እንዴት ነው ሂደቱ? የመጀመሪያው ስቴፕ የሚሆነው የስራ ገበያ መረጃ ስርዓት ኤልሚስ ጂኦቪ ቲቲ ይሄ ማድረግ ወይም እዛ ላይ ገብቶ ሬጅስተር ማድረግ የሚቸግራቸው ሰዎች ካሉ ደግሞ ወረዳቸው ጋር አንድ ማዕከል አለ። አንድ ማዕከል ሄደው የስራና ክህሎት እንትን የትኛው ነው ብለው የዋን ስቶፕ ሴንተር ማለት ነው። አንድ ማዕከል ሄደው እዛ ሄደው ሬጅስተር ለማድረግ ነበር፣ ለመመዝገብ ነበረ የለማይስ ላይ እና አሻራ ለመስጠት ነበረ ብለው ማለት ይችላሉ። ባዮሜትሪክስ ለመስጠት እዛ ያግዟቸዋል። ባዮሜትሪክስ ይወስዳሉ። ሌበር አይዲ ይኖራቸዋል። ኦፊስ እነዚህን ዶክመንቶች ይዘው ይሄዳሉ ለኤጀንሲው እሱን ዶክመንት ይሰጣሉ። የት እንደ መሄድ ነው የሚፈልጉ፣ ኦልሬዲ ስልጠና ቦታ ላይ ሲገቡ ኦልሬዲ ተናግረዋሉ። ኤጀንሲው ደግሞ ሳውዲ ከሆነ የሚሰራው ኦልሬዲ ኦንላይን አለ ያልኳቸው መረጃ ማለዛ፣ ሳውዲ ከሆነ መሄድ የሚፈልጉ ሳውዲ የመሄድ ኤጀንሲ ጋር ነው የሚሄዱት። ከዛ በኋላ ፕሮሰሱን ይቀበልና እሱ ኃላፊነት ወስዶ ፕሮሰሱን ይጀምራል። ፕሮሰሱን ጀምሮ የእኛ ሲስተም ላይ ጭኖ አፕሩቭ ተደርጎ ኪዋርኮድ ይወጣል። ልክ እኛ ጋር ኢሹድ ስትሆን፣ ወይም ደግሞ እኛ ጋር ሲያልቅላት ኪዋርኮድ ሲወጣ ትኬት ይቆርጣሉ ማለት ነው። ትኬት ቆርጠው ወደ አዲስ አበባ እንዲመጡ አድርገው የሚሄዱበትን ቀን እንትን ብለው ወደ ስራ ቦታቸው ያሰማራሉ ማለት ነው። በህገ ወጥ መልኩ ዜጎችን ወደ ተለያዩ የውጭ ሀገራት እንልካለን በማለት የማታለል ወንጀል የሚፈጽሙ አካላት ከድርጊታቸው ሊታቀቡ ይገባል። ህብረተሰቡም ህጋዊ ተቋማትን በማረጋገጥ ህጋዊ አገልግሎት ማግኘት እንዳለበት መልዕክት ተላልፏል። እናት አባት ሳያውቁ ልጅ ጫፍ ላይ ከደረሰ አደጋ ላይ ከደረሰ በኋላ ወይም የሆነ ነገር ከሆነ በኋላ ያውቃሉ። ሶ ለምን ማህበረሰቡ ይሄን ኃላፊነት ወስድ አያውረውም? ሚዲያዎች ለምን ኃላፊ እናንተ አሁን መታችኋል። ዛሬ ይሄን ነገር አዌርነስ እንፍጠር። ሚዲያዎች በራሳቸው ኢኒሼሽን እንደዚ አይነት ነገር እያነሱ ጥያቄዎች እያነሱ ይምጡ፣ እኛ ማብራሪያዎች እንሰጣለን፣ አዌርነስ እንፈጥራለን። እያንዳንዱ ቦታ ላይ ያለ የህግ አካል በተመሳሳይ ይህ መረጃ ኖሮት በዚህ መንገድ ማገዝ አለበት። የስራና ክህሎት የፌስቡክ ሚሴንጀር ላይ ሚሴንጀር ላይ እንደዚህ እንደዚህ ነገር ደረሰብኝ ብሎ ቢጽፍ እስከ ሚኒስትሩ አድረስ ጊዜ አይፈጅበትም ለመድረስ ቢኮዝ ቶሎ ይሄን ነገር ኤቭሪ የሚመጣ መረጃዎች አናላይዝ አድርጎ ቶሎ መፍትሄ መስጠት የዛ አንደኛው አገልግሎት አሰጣት ቁልፍ ፓርት ነው። ለማየት ዶቪዲቲ ላይ ሬጅስተር ማድረግ የውጭ ሀገር ስራ ስምሪት ብቻ ሳይሆን ላይ ብቻ ሳይሆን ሀገር ውስጥ ተደራጅቶ ለመስራት እንደ ግለሰብ ለመስራት ቤተሰብ ሆኖ ለመስራት ገንዘብ ተሰጥቶት ቦታ ተሰጥቶት ለመስራት የመጀመሪያው ስቴፕ ነው፣ የመፍትሄው ሀሳብ ነው። እዛ ላይ የተመዘገበ ሰው የመታለል ቻንሱ ጠባብ ነው። ለምን? መረጃዎችን በኤስኤምኤስ ስለምንልክ። እንደዚህ እንደዚህ አዲስ ነገሮች ሲኖሩ ለውጦች ሲኖሩ በኤስኤምኤስ እንልካለን፣ እዛ ላይ የተመዘገቡ ጠቅላለን። እሱ በጣም ቁልፍ ነገር ነው። የመጀመሪያ ስቴፓቸው እሱን በማድረግ ይጀምሩ።